ሰሃን ማለት ነው። በፊት ሻይን ነበር የሚያረጋው። ይቻላል፣ አናንቺ በኋላ ፌድ አረገ። ምን ማለት ነው? ምን ማለት ነው? እኔ በቃ ከባድ ነው። ወልጄ ብቀመጥ ነበር እንደ በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽዋል። አንድ ዳቦ ብቻ ነው ይሄ ደግሞ በማከም ብትጨው እንደ አንዳንድ ጊዜ ትንሽ ለኔም ነው ይሄን ምን አገናኘው ነው። ዳቦ ነው። አንድ ዳቦ ደግሞ በትንሹ ወተት ምናምን ስጠጪ፣ በትንሽ ስጠጪ፣ ያለ በሶሻል ሚዲያ መተጋገዝ ሶሻል ጊዜውን ታውቂያለሽ። የምር ነው። ምን ማለት ነው? ነገር ደግሞ እኔ ያኔ በሌላ ነገር አይደለም። በእውነት ቪዲዮውን አይቼ በእውነት በጣም ምክንያቱም ያለማካበድ ማለት ነው በራሴ ህይወት ያለፈን ነገር በጣም ነው ያስታወሰኝ። እግዚአብሔርን ነው የምላችሁና ልጅቲቱን ደጋግሜ ደጋግሜ ደጋግሜ ነው ያየኋትኝ እና እግዚአብሔርን ነው የምላችሁና አንዲት ሴት ነፍሰ ጡር ስትሆን አንዲት ሴት እግዚአብሔርን ነው ምል አንድ ሴት ነፍሰ ጡር ስትሆን አንድ ሴት አራሱና ወልዳ ማለት ነው ያለው ሆርሞን በጣም በጣም በጣም ከባድ ነው። እግዚአብሔርን ነው ምል አንዳንድ ጊዜ አንድ ሴት ስለወለደች ወይም አንድ ሴት ስላረገዘች ያን ኃላፊነትና እግዚአብሔር ነው ምላች ያን ኃላፊነትና የዛች ሴት ብቻ አይደለም ለባልየውም ማለት ነው ዋነኛና ዋነኛ ነገር ነው። እግዚአብሔርን ነው ምላችሁና እኔ ያን ነገር እግዚአብሔር ይመስገን ዛሬ ላይ በጣም ደስተኛ ነኝ። በጣም ሲመታ ማለት ነው። ግን ምን አለ መሰላቸው ይቀርታል፣ ያለፈ ነገር በሆነ ነገር እግዚአብሔርን ነው እንደምላችሁ፣ በሆነ ነገር ያሳለፋችሁት ነገር፣ በሆነ ነገር የተጎዳችሁበት ነገር የዛን የዛን ቁስል የሚቀሰቀስ ነገር ሲያጋጥማችሁ ማለት ነው ያ ነገር እንደ አዲስ ነው የሚመጣው። እግዚአብሔርን ነው የምላችሁ እና እኔ ነፍሰ ጡር ሁኜ ያሳለፍኩት ነገር ዛሬ ላይ ነፍሰ ጡር ሴት ሳይ ምጥ ይዟትኝ ሆስፒታል ሁና ምጥ ይዟት ወደዛ ወደዚህ የምትል ሴት ሳይ አራሱና አራሱና ሳይ ማለት ነው በእውነት ላይ በጣም የሆነ በቃ የእኔ ችግር ይሄ ነው። ስለዚህ ነገር ሳይ በቃ እንደዚህ ነኝ። እግዚአብሔር ዛሬ ላይ ቪዲዮ ላወራ ስለመጣውኝ ብቻ አይደለም ቪዲዮ ላይ ላወራ ስለመጣውኝ ሳይሆን እነዛን ሰዎች ባየኋቸው ቁጥር ብቻ ይም በሆንኩ ቁጥር ማለት ነው በጣም ነው ማለቅ ሰው እግዚአብሔር በጣም ነው የሚሰማኝ። ምክንያቱም ነፍሰ ጡር ምን እንዳሳለፍኩኝ ወልጄ ምን እንዳሳለፍኩኝ ከዛም በኋላ ብዙ ነገር ያሳለፍኩትኝ እኔና መድኃኒዓለም ምን እንላቀው ማለት ነው። እና አርግዤም ብዙ ተሰቃይቻለሁ፣ አርግዤም ብዙ ነገር ሁኛለሁ። ያንን ግን እግዚአብሔር በሰጠኝ እግዚአብሔር በሰጠኝ በእርግዝና ሆርሞን አይደለም የታመምኩትኝ፣ በእርግዝና ሆርሞን አይደለም የተሰቃየሁት ማለት ነው። ባላይ ባረገዝኩት ሰው ነበረ ማለት ነው የተሰቃየሁት ማለት ነው። ምክንያቱም አንዳንዱ ወንዶች ምንድን ነው የሚያስቡት መሰናቸው አንዲት ሴት ካረገዘች አንድ ሴት ካረገዘች አንዲት ሴት ከወለደች የትም እንደማትሄድ የትም ምንም እንደማታደርግ ያን ነገር ነው አብዛኛው ወንድ የሚያስበው ማለት ነው። ግን ይሄ መሳሳት አይደለም መሳሳት ነው። ምክንያቱም አንድ ሴት ሳልወለደች አንድ ሴት ሳላረገዘች ትዳር ብላ አትኖርም። ምክንያቱም ምንም ቢከፋም ትዳር፣ ምንም አይነት ቢከፋም ዋጋም ቢያስከፍልም ማለት ነው። መተሳሰብ ከሌለበት አንድ ሴት ልጅ ታግሳ ታግሳ ታግሳ ከወጣች ማለት ነው እንኳን አንድ ሁለት ልጅ ማለት ነው አስር ልጅም ቢሆን ማለት ነው ይዛው ትወጣለች። ሴት ልጅ የማትወጣው ነገር የላትም እና ነፍሰ ጡር ምጣቸው መጥቶ ደግሞ ይሄ ቪዲዮ የሚመለከተዋል እና ምጣች ምጤ መጥቶ ማለት ነው። እግዚአብሔርን ማንም ሰው አንድ ሁሉም ተኝተው ነበር። ትንሳኤ የፋሲካ ፋሲካ እሁድ ሁኖ እሁድ ለሰኞ ነው የወለድኩትኝ እና ሁሉም ተኝተዋል። አንድ ልጅ ብቻ ነበረ እኔ ጋር ሳላ ላይ ስልክ እያየ ማለት ነው እና ስ መላለሱ ወደዚያ ስል ወደዚህ ስ ወደዚያ ስል አይቶኝ እ ሙዬ ምንደ ምናምን ዛሬ እንደዚህ ነገር ገብተሽ አንተኝ ንገረኝ፣ እንጃ ሊመጣ ነው መሰል ሊመጣ ነው መሰል፣ እንደዚያ ነው ያልኩትኝና እንደዚህማ የምጠብቀው ነገር አለ። እመቤት በሰላም ትፍታሽ እንጂ ችግር የለውም ብሎ የተኙት ሰዎች ቀሳቀሳቸው ማለት ነው። የተኙት ሰዎች ሲቀሳቀሳቸው፣ ሌሎቹ ደስ ሲላቸው፣ የልጅ አባት ግን እንደዚህ ለሌላ የሁለት ትራስ ምናምን ከጀርባዬ ትብዬ ደርድሬ እንደዚህ ተደግፌ ቁጭ ካልጎበት ለምን ከምኝታ የቀሰቀሺ? ብሎኝ ማለት ነው። ጭኔ እግሬን ማለት ነው ቁሞብኛል ማለት ነው። ለምን ከቅልፌ የቀሰቀሺ? ተብዬ ማለት ነው ያ የራ የን የውስጤ ጣባሳን ያመጣብኝ። እኔ አንድ ቀን ማለት ነው፣ አምላኬ፣ ወይ ሰወልድ ሞት ይሆን ሰወልድ ምጡ ይጠናብኝ ይሆን አንድ ቀን አስቤ አላውቅም። በቃ ቶሎ ወልጄ ልጅ ለናቴ ልኬ የማወጣበትን ቀን ብቻ ነው የማስበው። እግዚአብሔርን ነው የምላቸው። አንድ ቀን እንደዚህ አንድ ነገር ተሰምቶኝ አያውቅም። አሁን አሁን ግን ያረገዘ ሴት ሳይ፣ ምጥ ያዛ ሴት ሳይ፣ ወልዳ ራስ ቤት ያለች ሴት ሳይ፣ እርቦኝ ወልጄ ማለት ነው እርቦኝ እንደዛ ስሰቀይ ማለት ነው እንትን አለንም በቃ ለልጄ ነበር ማስበው፣ እኔ ሞታለሁኝ ካለት ልጄ ማንም በቃ ከናዴ እንኳን ልጅ አላደርስ ልሞት ነበር የምለው ማለት ነው። ዛሬ ግን ይሄን ሶሻል ሚዲያ ሲመላለስ የነበረው ቪዲዮ ሳይ ማለት ነው እግዚአብሔር ነው ፕራንክ ፕራንክ፣ በፍጹም በታመመ ሰውና በራ ሴት፣ በነብሰ ጡር ሴት ፕራንክ የሚባል ነገር የለም። ምክንያቱም ይሄ ልጅ ምን ወለድ ዳቦን ያቀረበችው አራስ ናት። ታጠባለች። እንግዲህ የወለደ ሰው ያቀዋል። አራስ ደግሞ በጣም ነው የሚረባው። ግን ልጅቲቱ አይታችኋት ከሆነ ያለማካበል ማለት ነው። በውስጧ ብዙ ነገር የያዘችው ነገር አላት። አንዳንድ ጊዜ ስንስቅ ስንጫወት ከውስጣችን